በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ ይገኛል የአረቅጥ ሐይቅ። ሐይቁ ቀደም ባሉ ጊዜያት ለብክለት የተዳረገ እንደነበርም ይነሳል። ሐይቁን ተንተርሶ ሪዞርት ከተገነባ በኋላ ግን ያ ያለፈ ታሪክ ስለመሆኑ ይነገራል። በሪዞርቱ ሲገለገሉ ያገኘናቸው የአካባቢ ወጣቶችም መሰል ልማቶች ለወትሮ የመዝናኛ አማራጭ ለሌለው ለዚህ አካባቢ ይዞት የመጣው ትርፍ ብዙ ነው። የዚህ አካባቢ ተወላጆች በጣም ብዙ ሀብት ያላቸው አቅም ያላቸው አሉ ግን እንደዚህ ሰርተው ምናምን ነገር አካባቢውን ተጠቃሚ ቢያደርጉት ለራሳቸውም ተጠቃሚ ይሆናሉ፣ እኛንም ተጠቃሚ ያደርጉናል። እኛም እዚህ ጋር አማራጭ መዝናኛ ሌላ ቦታ አልባልታ ቦታ እንዳንውል በጣም ተጠቃሚ ያደርገናል። እኛም ደስተኞች ነን በመሰራቱ በጣም እያዝናናን ነው፣ እየተዝናናንበት ያለ ቦታ። የሙሉ ወርቅ ሪዞርት ባለቤት የሆኑት አቶ አቤል ወርቁ ወደ እናትና አባታቸው ወደ ሆነው ወደዚህ አካባቢ መጥተው የታዘቡት ነገር አሁን ላይ ለሪዞርቱ መገንባት ምክንያት ሆኗል። የእናትና የአባት ሀገር እዚህ ነው ለሰርግ እንመጣለን እና በወቅቱ እዛ ጋር ሙሽሮች ሲቸገሩ አየሁኝ። ቬሎ አድርገው ፎቶ ለመነሳት ሲቸገሩ በጣም አየሁና እንደ ውጪን ነገር ኮ ማስተካከል እንዴት ያቅተናል ብዬ አሰብ። ከዛ በኋላ እንግዲህ ሪዞርት ወይም ሎጅ ነገር ብናረግ ምናምን ብለን ሀሳቡ ከዛ ነው የመጣው። ሙሽሮቹ ናቸው። ለጤናም በጣም ተስማሚ ነው። በመጣን ሰዓት አስፓልት ላይ ወርደን አየሩን እናገኛለን ማለት ነውና ያው ሪዞርቱ እዚህ ጋር ቢገነባ ያው ከሐይቁ ጋር ጥቅም አለው ብዬ አስባለሁ እና ትልቁም መሰረትም ሐይቁ ነው ለዚህ ሪዞርት ሐይቁ ከሌለ ሪዞርቱ አይኖርም ማለት ነው። በሁለት ነጥብ አምስት ሄክታር ላይ ያረፈውና በመቶ ሚሊየን ካፒታል የተገነባው ሪዞርቱ መሰል ግንባታ እምብዛም ለማይታይበት አካባቢው ተዝናኖትን የሚፈጥር ብሎም አማራጭ የቱሪስት መዳረሻን ያመቻቸ መሆን ችሏል። አየሩ በጣም ንጹህ ነው። ከተማ የምንኖር ሰዎች በጣም የተጨናነቀ ኤንቫይረመንት ያለው አየር ያለው እዚህ ስመጣ በጣም ነው ደስተኛ የምንሆነው ና ሰው መጥቶ ገብተው ሲመርቅ ጥሩ አስተያየት ይሰጥ ምን ሲል፣ ለእኔ ይሄ ትልቅ በቃ ባልበላም እበላለሁ እና ሁለተኛው እንግዲህ ጥቅም እያገኘ ነው ህብረተሰቡ ማለት ነው። ምክንያቱም እዚህ መጥቶ ይዝናናል፣ እዚህ መጥቶ ያርፋል፣ ከጓደኛው ከቤተሰብ ጋር ይገናኛል እና ዘርፈ ብዙ ጥቅም ነው እያገኘ ያለው። ሐይቁ ላይ የሚመረተው የአሳ ምርት ሌላ አካባቢ ከሚሄድ ይልቅ እዚሁ ለአካባቢው መቅረቡም ሌላኛው ትሩፋት ሆኗል። እዚያ አካባቢ የአሳ እርባታ ተጀምሮ ነበር። ነገር ግን አገልግሎቱ ተጠቃሚነቱ፣ የሚሰሩትም ሽያጫቸውም ብዙም አልነበር። ነገር ግን ሎጁ ከተከፈተ በኋላ የተየረባው አሳ ሌላ ቦታ ወደ ሌላ ቦታ ከመጫን ይልቅ እዚህ አካባቢ ወደ አገልግሎት ወደ ሽያጭ እየመጣላቸው ነው። ለወጣቶች የስራ እድል እየፈጠረ ያለበት ሁኔታ ነው ያለው። ሪዞርቱን ይበልጥ ማስተዋወቅ አካባቢውን ማስተዋወቅ መሆኑን በመገንዘብ መንግስትም ሚናውን እየተወጣ ይገኛል። በራሳችን እናስተዋውቃለን። የከተማውን ማስተዳደር ወረዳውም የራሳቸውን ጥረት ያደርጋሉ። የተለያዩ ነገሮችን የተለያዩ ከፌዴራልም ወረዳም እንትኖችን እያመጡ እያስተዋወቁ ጥረት እያደረጋሉ። በዚህ አጋጣሚ እነሱን እናመሰግናለን። እኛ ደግሞ መስቀልን ተንተርሰን ደግሞ የራሳችን ደግሞ ፕሮግራም እናደርጋለን ማለት ነው። ስራ አጥ ለሆኑ 39 የአካባቢው ነዋሪዎች በደጃፋቸው በቋሚነት ከስራ ጋር ያገናኘ ሆኗል። ተማሪ ነበርኩኝ። ከትምህርት ወደዚህ ነው ቀጥታ የመጣሁት። እናም አሁን እዚህ ስራ በመፈጠሩ በጣም ደስ ብሎኛል። አንደኛ ከትምህርት ቤት ወጥተን ሩቅ ሳንሄድ እዚሁ በአካባቢያችን የስራ እድል ማግኘታችን ለኛ ትልቅ እድል ነው። ከራሳችን አልፈን ቤተሰቦቻችን እንድንረዳ ከጥገኝነት እንድንወጣ ረጥቶናል ስራ የተፈጠረላቸው ወጣቶችም ከዚህ ሪዞርት ባለቤት አካባቢን መጥቀም ለሀገር መትረፍ ተምረናልና የወደፊት ህይወታችንም በዚሁ መንገድ መረማመድ ነው ሲሉ ይናገራሉ። ወደፊት እኛ ትልቅ ደረጃ ደርሰን ራሱ ሀገራችን የተወለድንበት አካባቢ ላይ ኢንቨስት ማድረግ እንዳለብንም አስተምረውናል። አቶ አቤል ስራውን ማስፋት የወደፊት እቅዳቸው ነው።